የአረንጓዴ ሻይ ወይም ግሪን ቲ ዘጠኙ ጥቅሞች ምን ምንድን ናቸው? አንደኛ ሜታቦሊዝምን በመጨመር ክብደትን ለመቀነስ ይረዳል። ሁለተኛ የአንጎል ተግባርን ማለትም ንቃትን፣ ትኩረትንና የማስታወስ ችሎታችንን ያሻሽላል። ሶስተኛ የልብ ጤናን ይደግፋል። አራተኛ የደም የስኳር መጠንን ይቆጣጠራል። አምስተኛ በሽታ የመከላከል አቅምን ያጠናክራል። ስድስተኛ የሚሸበሸብ ቆዳን በመከላከል ጤናማ የሆነ ቆዳን ያበረታታል። ሰባተኛ የጉበት ተግባርን በመደገፍ ሰውነታችንን ያጸዳል። ስምንተኛ የምግብ መፈጨትን ያበረታታል። ዘጠነኛ የካንሰር ተጋላጭነትን ይቀንስ ታዲያ እንዴት እና መቼ ብንጠቀመው ነው ይሁላ ጥቅም የምናገኘው ካላችሁ፣ ለዚህ ጥያቄ መልስ በቀጣይ ቪዲዮ የምንሰራላችሁ ስለሚሆን ላይክ፣ ፎሎ እና ሼር እያደረጋችሁ ጠብቁ።